በሀገረ ቬትናም እየታዩ ያሉ አስደንጋጭና የማይታመኑ ፍጥረታት። ሀገረ ቬትናም በኤዥያ ውስጥ የምትገኝ ውብ ሀገር ናት። ይህች አገር ከምንም በላይ ከአሜሪካ ጋር ባደረገችውና ባሸነፈችበት ጦርነት ትታወቃለች። ታዲያ ጦርነቱ በተካሄደበት ወቅት ሀገር አሜሪካ በርካታ መርዛማ ኬሚካሎችን ለጦርነቱ ተጠቅማለች። መርዛማ ኬሚካሉም በሀገረ ቬትናም የሚገኘውን ውሃ እንዲሁም አፈሩን በመበከል በሀገሪቱ የበርካቶችን እንስሳቶች ገጽታ በመቀየር አዳዲስ ያልታዩ እንስሳት ብቅ እንዲሉ አድርጓቸዋል። እኔም በዛሬው ቪዲዮ ብዙዎችን እያስደነገጠ ያለውን በሀገረ ቬትናም ከቅርብ ጊዜ ወዲህ እየተገኘ ያሉ አስገራሚ የእንስሳት አይነቶችን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ፒሉሶር። በቅርቡ በሀገረ ቬትናም ከተገኙ ያልታወቁ እንስሳት መካከል ይህ ዋነኛው ነው። ውቅያኖሶች የዓለምን ምስጢር እየደበቁ እንደሆኑ የታወቀ ነው። ይህ ግኝትም ምናልባት ውቅያኖሶች ከደበቋቸው ምስጢሮች መካከል አንዱ ሊሆን እንደሚችል ይገመታል። ይህ እንስሳ ከዚህ በፊት ሰለመኖሩ ታይቶም ተሰምቶም አይታወቅም። ነገር ግን በአንዱ ቀን በምትመለከቱት መልኩ በሀገረ ቬትነሀም ባህር ዳርቻዎች አካባቢ ወድቆ ነበር የተገኘው። ተመራማሪዎቹ እንደሚሉት ይህ እንስሳ በዳይኖሰሮች ዘመን ጠፍቷል የሚባለው ፕሉሶር ሊሆን እንደሚችል ይገምታሉ። ታዲያ በዳይኖሰሮች ዘመን ጠፍቷል የተባለው እንስሳ በዚህ ጊዜ እንዴት ሊገኝ ይቻለ? ይህ የማይፈታ ጥያቄ ነው። ይህ ምንነቱ ያልታወቀ እንስሳ መገኘቱም ሀገረ ቬትናምና አካባቢዋ ምን ያልታወቁ ነገሮችን ደብቀው ይዘዋል የሚል ጥያቄን ፈጥሯል። እንደምትመለከቱትም እንስሳው ምን እንደሆነ እንኳን መገመት ይከብዳል። ሁለተኛ ቢች ማስትሪ ይህ ሌላኛው ሀገረ ቬትናምን ምስጢራዊ ያሰኛት ምስል ነው። ምስሉ አንድ ምንነቱ ያልታወቀ ዓሳ የመሰለ ነገር ግን እጆቹ የሰው ልጆች እየመሰሉ እንስሳ በሀገረ ቬትናም ባህር ዳርቻ ተጠርጎ ወጥቶ ይታያል። በርካቶች ይህንን ምንነቱ ያልታወቀ እንስሳ ከበው ፎቶ ያነሱት ነበር። በቦታው ላይ የነበሩ ብዙ ሰዎችም ይህ ምንነቱ ያልታወቀ እንስሳ መርሜድ ወይንም ሰው መሳዮቹ ዓሳዎች ውስጥ አንዱ ሊሆን እንደሚችል ገምተዋል። ታዲያ ይህ ፍጥረት ወደ ባህር ዳርቻው ከወጣ ከደቂቃዎች በኋላ የቬትናም መንግስት በርካታ ታጣቂዎችንና ተመራማሪዎችን ወደ ቦታው ላይ ልኮ ይህንን ፍጥረት ወዳልታወቀ ቦታ ወስደውታል። ከዛች ቀን በኋላም የሀገሪቱ መንግስት ስለ ፍጥረቱ አንድም መረጃ አላደረሰም። ስለ ፍጥረቱ ያለው መረጃም ሙሉ በሙሉ ተረስቶ እንዲቀር ተደርጓል። ይህ ፍጥረትም በበርካታው ማህበረሰብ ዘንድ አስፈሪ የነበረና መነጋገርያ የነበረ ነው። ሶስተኛ ዳአናውን ይህ ያልታወቀና አስገራሚ ፍጥረት የተገኘው በሀገረ ቬትናም አንድ ወንዝ አቅራቢያ ነው። በአንዱ ቀን አንድ ወጣት በጠዋት ተነስቶ በአካባቢው ላይ ሲጓዝ ይህንን እባብ ይሉት ዓሳ ረጅም ሰውነትና ሹል የሆኑ ጥርሶች ያሉት እንስሳን ያገኛል። እንስሳው ከዚህ ቀደም በቦታው ላይ በጭራሽ ታይቶ አይታወቅም። ብዙዎች ይህ እንስሳ እድገቱን የጨረሰ ዓሳ ነው ቢሉም በዚህ ወንዝ ውስጥ ግን ከዚህ ቀደምም ከዛ በኋላም የዚህ አይነት ፍጥረት ታይቶ አይታወቅም። የአካባቢው ማህበረሰብም በጭራሽ አሳ አይደለም ሲሉ ይከራከራሉ። ብዙዎችም በእንስሳው ባልተለመደ ገጽታ በእጅጉ ተገርመዋል። አራተኛ ዋተር ሆረር። ይህ ደግሞ ምንነቱ ያልታወቀ በጎርፍ ተገፍቶ ወደ አንድ መንደር የገባ አስደንጋጭ ፍጥረት ነው። በመጀመሪያ አንድ ሰው በአካባቢው የሚገኝ ወንዝ ላይ አንድ ምንነቱ ያልታወቀ ፍጥረት ተንሳፎ ይመለከታል። ብቻውን መጠጋት ስለፈራም ጓደኞቹን ጠርቶ ወደ ወንዝ ውስጥ ይገባሉ። የተወሰኑት ያዩትን እንስሳ ሲይዙ የተወሰኑት ደግሞ ይቀርጹ ነበር። ቢሆንም ግን ፍጥረቱ የሚንቀሳቀስ አልነበረም። ፍጥረቱ በርካታ እግሮች ያሉት ሲሆን ረጅም ጭራም አለው። የአካባቢው ማህበረሰቦች ፍጥረቱ በመጥቆሩና በማስፈራቱ በአካባቢው ላይ ይንቀሳቀስ የነበረ መንፈስ እንደሆነ ያምናሉ። ታዲያ ተመራማሪዎቹም ቢሆኑ የአካባቢው ማህበረሰቦች ያሉትን ከመቀበል በቀር ይህ ፍጥረት ምን እንደሆነ ሊደርሱበት አልቻሉም። የዚህ ጥረት መገኘትም በሀገረ ቬትናም በእጅጉ መነጋገሪያ የነበረና ብዙዎችንም አስፈርቷቸው የነበረ ነው። አምስተኛ ቴይል ትዊስት ይህ እንሽላሊት ወይንም እባብ አይደለም። ይህ ፍጥረት ለተመራማሪዎች እንኳን ግልጽ ያልሆነ ነው። ፍጥረቱ የእባብ መልክና ጭራ ቢኖረውም የላይኛው የሰውነቱ ክፍል ግን ሙሉ በሙሉ የእንሽላሊት የሆነ ነው። ይህንን ፍጥረት በሀገረ ቬትናም በአንድ ገጠር ውስጥ ቤታቸው ውስጥ ገብቶ ያገኙት ሰዎች በመገረም ነበር ቀርጸው ለሚዲያ ያበቁት። ሚዲያ ላይ ወጥቶ መነጋገሪያ ከሆነ በኋላም በሀገረ ቬትናም የሚገኙ ተመራማሪዎች እንስሳውን ወደ ምርምር ጣቢያቸው ወስደው ብዙ ምርምሮችን አድርገዋል። በመጨረሻም ይህ ፍጥረት የእባብና ሽላሊት ድቅል ሊሆን እንደሚችል ግምታቸውን አስቀምጠዋል። በተጨማሪም ፍጥረቱ በውስጡ ምንም አይነት መርዝ የሌለና ሰዎችን የሚጎዳ ፍጥረት እንዳልሆነ አሳውቀዋል። ታዲያ ይህ ተፈጥሮ በእንሽላሊትና በእባብ መሃል ያስቀመጠችው ፍጥረት በሀገረ ቬትናም እጅጉን መነጋገሪያ ነበር። ስድስተኛ ሳይክሎብ ሻርክ፣ ባለ አንድ አይኑ ትንሽ ሻርክ። ይህ ክስተት ከፊልም ላይ የተወሰደ እንጂ ምድር ላይ የተደረገ አይመስልም። የዓለም አየር መበከል ምድራችን ላይ ጣጣን ይዞ እየመጣ ይገኛል። ይህ ባለ አንድ አይን ነጭ ሻርክም ከዚሁ የውቅያኖስ መበከል ጋር በተገናኘ የጄኔቲክ ዲስኦርደር የገጠመው እንደሆነ ተመራማሪዎቹ ይናገራሉ። ሻርኩ የተገኘው በአንድ አሳ አጥማጅ ሲሆን አሳ አጥማጁም አሳ በማጥመር ላይ ሳለ ይህንን ትንሽ ባለ አንድ አይን ሻርክ ይዘዋል። አሳ አጥማጁም ከዚህ ቀደም የዚህን አይነት ሻርክ አይቶ ባለማወቁ በሶሻል ሚዲያ ላይ ምስሉን ያጋራል። ታዲያ ብዙዎች የውሸት ወሬ ነው ብለው ትተውት ቢቆዩም በአንድ ቀን ግን ይህ ሰው በቴሌቪዥን ጣቢያ ቀርቦ ስላየው ነገር ያስረዳል። በዚህም ተመራማሪዎቹ እውነት ከሆነ በማለት ወደ ሰውየው ጋር ያቀናሉ። በዛም ያልጠበቁት ነገር ነበር ያጋጠማቸው። ይኸውም ይህ ሰው በምስሉ ላይ ያሳየው ከሻርኮች ባፈጣጠሩ ሆነ በመልኩ የሚለየው አይኑ የግንባሩ መሃል ላይ የሆነው ትንሹ ሻርክ እውነት ነበር። ዜናው ዓለምን አስደነገጠ። ተመራማሪዎቹም ይህ የሆነው በአየር መበከል ምክንያት እንደሆነ ለሕዝቡ ይፋ አደረጉ። በወቅቱም የዚህ ሻርክ አፈጣጠር ብዙዎችን ያስገረመና ያስደነገጠ ነበር። ሰባተኛ ፒግኖዝራት የአሳማ አፍንጫ ያለው አስፈሪ አይጥ ይህ አይጥ የተገኘው ማንም በማይደርስበት በተደበቀው የቬትናም ጥቅጥቅ ደን ውስጥ ነው። ተመራማሪዎች በዚህ ደን ውስጥ በመጓዝ ላይ ሳሉ አንድ ያስደነገጣቸውን ግኝት ማግኘት ችለዋል። ይኸውም ይህ የአሳማ አፍንጫ ያለው የአይጥ ዘር ነው። አይጡ አብዛኛው ነገሩ ከአይጦች ጋር የተመሳሰለ ቢሆንም ጥርሱና አፍንጫው ግን ብዙዎችን አድርቆ አስቀርቷቸዋል። ይኸውም ይህ አይጥ ባልተለመደ መልኩ ያለው አፍንጫ የአሳማ አፍንጫ ነበር። በተጨማሪም የፊት ሁለቱ ጥርሶቹ ባልተለመደ መልኩ ረጃጅም ሲሆኑ በእጅጉም አስፈር የተባሉ ናቸው። ታዲያ ይህ አይጥ ከየት መጣ? እንዴትስ የዚህ አይነትን የዘረመል ለውጥ ሊያስተናግድ ቻለ? ይህ ለተመራማሪዎቹም ያልተፈታ እንቁቅልሽ ነው። በዚህ ጊዜም አይጡ በቬትናም ሙዚየም ውስጥ ለእይታ ቀርቦ በቱሪስቶች እየተጎበኘ ይገኛል። ምንተኛ፣ ቢግ ሲ ክሬቸር። ውቅያኖሶች ሚስጥራዊ ናቸው ከሚባሉባቸው ምክንያቶች አንዱ በየጊዜው ምንነታቸው ያልታወቁ ፍጥረታት በየባህር ዳርቻው በውሃ ተገፍተው በመውጣታቸውና ለብዙዎችም አዲስ በመሆናቸው ነው። ይህ እንስሳም በውሃ ተገፍቶ በቬትናም ባህር ዳርቻ ላይ የወጣ አስፈሪ እንስሳ ነው። ይህ የባህሩ ጭራቂ የሚል ስያሜ የተሰጠው ድንቅ ፍጥረት በሀገረ ቬትናም መነጋገሪያ የነበረና ብዙዎችም ወደ ባህር ዳርቻ ለመዝናናት እንዳይሄዱ ያስገድዳቸው ነበር። ነገር ግን ተመራማሪዎቹ በቦታው ላይ ተገኝተው ምርምርን ካደረጉ በኋላ ለብዙዎች እፎይታን ሰጥተዋል። ምክንያቱም እንደ ተመራማሪዎቹ ገለጻ ይህ ፍጥረት ሌላ ነገር ሳይሆን በባህር ውስጥ ሞቶ ወደ ዳር ተገፍቶ የወጣ አሳ ነባሪ ነው ብለዋል። ታዲያ ይህ ምላሻቸው ለብዙዎች እፎይታን ቢሰጥም የቬትናም ገበሬዎች ግን በጭራሽ ይህ የባህር ጭራቅ ነው ከሚል ሐሳብ ጋር ተጣብቀው ቀርተዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ኑልኝ። ዜና አዲስ ሁሌም አዲስ።